ትዮጵቻናል ኢዮም ዮናስ መጽሐፍትን በድምፅ መዝሙረ ዳዊት መዝሙር 61 ለመዘምራን አለቃ ስለ ኤዶታም የዳዊት መዝሙር ነፍሴ ለእግዚአብሔር የምትገዛ አይደለችምን? ምን መድኃኒቴ ከእርሱ ዘንድ ናትና እርሱ አምላኬ መድኃኒቴም ነውና እርሱ ረዳቴ ነው፣ ሁል ጊዜም አልታወክም። እስከ መቼ በሰው ላይ ትቆማላችሁ እናንት ሁላችሁ? እንዳዘነበለ ግድግዳ፣ እንደፈረሰም ቅጥር ትገርሉታላችሁ። ነገር ግን ክብሬን ይሽሩ ዘንድ መከሩ፣ በጥሜም ሮጡ። በአፋቸው ይባርካሉ፣ በልባቸውም ይረግማሉ። ነገር ግን ነፍሴ ለእግዚአብሔር ትገዛለች፣ ተስፋዬ ከእርሱ ዘንድ ናትና። እርሱ አምላኬ መድኃኒቴም ነውና እርሱ ረዳቴ ነውና አልታወክም። መድኃኒቴ በእግዚአብሔር ነው፣ ክብሬም በእግዚአብሔር ነው። የረድኤቴ አምላክ ተስፋዬም እግዚአብሔር ነው። የአሕዛብ ማኅበር ሁላችሁ በእርሱ ታመኑ፣ ልባችሁም በፊቱ አፍስሱ።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 ይቅርታ የእግዚአብሔር ነውና አቤቱ ኃይልም ያንተ ነው፣ አንተ ለእያንዳንዱ እንደ ሥራው ትከፍለዋለህና። መዝሙረ ዳዊት መዝሙር 62 በኤዶምያስ ምድረ በዳ በነበረ ጊዜ የዳዊት መዝሙር። አምላኬ አምላኬ ወደ አንተ እገሰግሳለሁ ነፍሴ አንተን ተጠማች። እንጨትና ውሃ በሌለበት ምድረ በዳ ስጋዬን ላንተ እንዴት ልዘርጋልህ? ኃይልህንና ክብርህን አውቅ ዘንድ እንዲሁ በመቅደስህ ውስጥ ተመለከትሁ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ በአንተም ስም እጆችን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ደስተኞች ከንፈሮቼም ስምህን ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነህልኛልና በክንፎችህም ጥላ እተማመናለሁ። ነፍሴ በኋላህ ተከታተለች፣ እኔንም ቀኝህ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፤ ወደ ምድር ጥልቅ ይግቡ፤ በሰይፍ እጅ አልፈው ይሰጡ፤ የቀበሮዎችም እድል ፋንታ ይሆኑ። ንጉሥ ግን በእግዚአብሔር ደስ ይለዋል፤ በእርሱም የሚምል ሁሉ ይከብራል፤ አመፅን የሚናገር አፍ ይዘጋልና። መዝሙረ ዳዊት መዝሙር ስልሳ ሦስት ለመዘምራን አለቃ የዳዊት መዝሙር። አቤቱ ወደ አንተ የለመንሁትን ጸሎቴን ስማኝ፣ ከጠላትም ጥርጥር ነፍሴን አድናት። ከክፉዎች ሴራ፣ ከብዙዎች ዓመፅ አድራጊዎች ሰውረኝ። እንደ እባብ ምላሳቸውን አሰሉ፣ መራራ ነገርን ለማድረግ ንጹሕንም በስውር ለመግደል ቀስትን ገተሩ። በድንገት ይነድፏቸዋል አይፈሩምም። ለእነርሱ ለራሳቸው ክፉ ነገርን አጸኑ፣ ወጥመድን ይሰውሩ ዘንድ ተማከሩ። የሚያምንም የለም ይላሉ። ዐመፃን ፈለጓት፣ ሲፈትኑም ሲጀምሩም አለቁ። ሰው በጥልቅ ልብ ውስጥ ይገባል፣ እግዚአብሔርም ከፍ ከፍ ይላል። መቅሰፍታቸው እንደ ልጆች ሕንጻ ሆነ፤ አንደበታቸው በላያቸው ደከመ። የሚያዩዋቸው ሁሉ ደነገጡ፣ ሰው ሁሉ ፈራ። የእግዚአብሔርንም ሥራ ተናገሩ፣ ሥራውንም አወቁ። ጻድቅ በእግዚአብሔር ደስ ይለዋል፣ በርሱም ይታመናል። ልባቸውም የቀና ሁሉ ይከብራሉ። መዝሙረ ዳዊት መዝሙር ስልሳ አራት ለመዘምራን አለቃ የዳዊት የምስጋና መዝሙር። አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም በኢየሩሳሌም ጸሎት ይቀርባል። ወደ አንተ የሚመጣ የሰውም ሁሉ ጸሎት ስማ። የዐመፀኞች ነገር በረታብን፣ ኀጢአታችንንስ አንተ ይቅር ትላለ አንተ የመረጥኸው በአደባባዮችም ለማሳደር የተቀበልከው ብፁ ነው። አቤቱ ከቤትህ በረከት ጠገብን! ቤተ መቅደስህ ቅዱስ ነው፣ በጽድቅም ድንቅ ነው። በምድር ዳርቻ ሁሉና በሩቅ ባህር ውስጥ ላሉ ተስፋቸው የሆንህ አምላካችንና መድኃኒታችን ሆይ ስማን። በኀይልህ ተራሮችን አጸናሃቸው! እነርሱም በኃይል ታጥቀዋል። የባህሩን ዓሣ አንበሪ የሚያውከው እርሱ ነው። የሞገዷንም ድምፅ የሚቃወመው ማን ነው? ከታምራትህ የተነሳ አህዛብ ይደነግጣሉ፣ በምድር ዳርቻም የሚኖሩ ይፈራሉ። በጠዋት ይወጣሉ፣ ማታም ይደሰታሉ። ምድርን ጎበኛሃት አረካሃትም፣ ብልጽግናዋንም እጅግ አበዛህ። የእግዚአብሔር ወንዝ ውሆችን የተመላ ነው ምግባቸውን አዘጋጀህ እንዲሁ ታሰናዳለህና ትልሟን አርካው መከሯንም አበጀው በነጠብጣብህም ደስ ብሏት ትበቅላለች የምህረትህን ዓመት አክሊል ትባርካለህ ምድረ በዳዎችም ጠልን ይጠግባሉ የምድረ በዳ ተራሮች ይረካሉ ኮረብቶችም በደስታ ይታጠቃሉ። የበጎች አውራዎችም ስብን ይለብሳሉ። ሸለቆዎችም ስንዴን ይመላሉ፣ እየጮሁ ያመሰግናሉ። መዝሙረ ዳዊት መዝሙር 65 ለመዘምራን አለቃ የመነሳት የምስጋና መዝሙር በምድር ያላችሁ ሁሉ ለእግዚአብሔር እልል በሉ፣ ለስሙም ዘምሩ፣ ለክብሩም ምስጋና ስጡ። እግዚአብሔርን እንዲህ በሉት፦ ስራህ ግሩም ነው፣ ኃይልህ ብዙ ሲሆን ጠላቶችህ ዋሹብህ። ምድር ሁሉ ላንተ ትሰግዳለች። ላንተም ትገዛለች፣ ለስምህም ትዘምራለች። የእግዚአብሔርን ስራ ታዩ ዘንድ ኑ። ምክሩ ከሰው ልጆች ይልቅ ግሩም ነው። ባሕርን የብስ አደረጋት፣ ወንዙንም በግር ተሻገሩ። በዚያ በእርሱ ደስ ይለናል። በኃይሉ ለዘላለም ይገዛል፤ አይኖቹ ወደ አሕዛብ ይመለከታሉ። የምታውቁ ራሳችሁን ከፍ ከፍ አታድርጉ። አሕዛብ ሆይ አምላካችንን አመስግኑ፣ የምስጋናውንም ቃል አድምጡ። ነፍሴን በሕይወት ያኖራታል ለእግሮቼም ሁከትን አልሰጠም። አቤቱ ፈትነህናልና ብርንም እንደሚያነጥሩት አንጥረህናልና። ወደ ወጥመድም አገባህን፣ በፊታችንም መከራን አመጣህ። በራሳችን ላይ ሰውን አስጫንህ። በእሳትና በውሃ መካከል አሳለፍኸን፣ ወደ ረፍትም አወጣህን። መባዬን ይዤ ወደ ቤትህ እገባለሁ በመከራዬ ጊዜ ባፌ የተናገርሁትን በከንፈሮቼም ያልሁትን ስለቴን ላንተ ሰጣለሁ። ከዕጣንና ከሙክቶች ጋር ነውር የሌለው ንጹሕ መሥዋዕትን አቀርብልሃለሁ። ላሞችንና ፍየሎችን እሰዋልሃለሁ። እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮኹ፣ በአንደበቴም ከፍ ከፍ አደረግሁት። በልቤስ በደልን አይቶ ቢሆን እግዚአብሔር አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬንም ድምፅ አደመጠ። ጸሎቴን ያልከለከለኝ ምሕረቱንም ከእኔ ያላራቀ እግዚአብሔር ይመስገን።